አዶናይ ያቁታል አላቆማ አባቴ አዶናይ ያታቁት እ ተለብሽ ላይ አዶናይ ሲባል እሺ፣ ስንት ነው ለዚህ በቀን በቀን ስንት ሰሪ አለሽ? በቃ ነው፣ ያ ገበያ እንደመጣ ነው። 400 500። በወር ስንት ትሰሪያለሽ? ወይ ወይ በወር እንደ እንግዲህ ስንት እንደምትሰራ አላውቅም፣ ግን በ ብትገምቺ፣ በግምት ስንት ይሆናል? በግምት ይኸው፣ እስከ 3000። ከፍተኛው የሰራሽው ስንት ነው? ከዛ በላይ አልሰራም። አየሩ እንደድሮ አይደለም። እኔ 10 ሺህ እሰጥሻለሁ። እሺ፣ እድሜና ጤና ይስጥልኝ። እሺ፣ ችግር የለው። ንግድ ባንክ አለ አለሽ? ችግር የለው፣ መጣውሽ። እሺ፣ እሺ። እኔ እናት፣ አሜን፣ አሜን እናትዬ።